ጥሩ ጠርችሏል። ፔሪ ዋው! ቢሴክ አስደናቂ መከላከል። ማርቲኔዝ ከማግኘቱ በፊት ያን ቢሴክ በአስደናቂ ሁኔታ ቢሴክ መለሶ ወዲቶበት አቁሞ ነበር። በቀጥታ ሞከረው እንጂ በአራትና በአምስት ተከላካዮች መሀል ነው ሹት ያደረገው። እነዚህ ኮምፓክቱ ነው በሚከላከሉ ተከላካዮች መሀል አልፎ ሜድራሱ ኳሱ በጣም አስገራሚ ነበረና ኳሱ እየዞር የሄደበት መንገድ ነው እንጂ ኳሱን ለመምታት ኮንትሮል ያደረገበት መንገድ ሹት ፓወሩ በጣም አስገራሚ ነበረና፣ ጥሩ ሙከራ ነው። ዲሞ ማርቲኔዝ ኳሱን ወደ ጫሶቷል። ሌላኛው ጥሩ የማጥቃት አማራጭ ነው ሴንተር ባክ ቢሆንም አሊሳንድሮ ባስቶኒ ሌላኛው የማጥቃት አማራጫቸው ነው። ዘንድሮ መልኩ ከጆን ስቶንስ ጋር የሆነ ነገሩ ይመሳሰልብኛል። ያው አሌሳንድሮ ማርት ባስቶኒ በጣም አስደናቂ ተከላካይ ነው። በጣም ጥራቱን ነው የተጠበቀው። ፈሪኮ ዲማርኮ በማዕዘን መጫወቱን ያስቀጥላል። ሀያኛው ደቂቃ ላይ ኢንተር

በክሎማቲክ በመቀስምት ማጅክ የሆነ ጎል አስቆጠረ። ኢንተርሚላን ከሶስት ተከታታይ ጨዋቶች ሽንፈት በኋላ የቆሰለ አንበሳ ሆኖ ቁጭቱን ባርሴሎና ላይ እየተወጣ ይገኛል። አስፈሪው ባርሴሎና በኢንተር ሚላን ገና በሀያ ደቂቃ ሁለት ግብ ተቆጥሮበት ሁለት ለባዶ እየተመራ ይገኛል። ይህንን ማን ያምናል? ማን ያምራል? ባርሴሎና ሁለት ግብ ተቆጠረበት። ሁለት ሙከራው ነው። ከዚህ በኋላ የኮፓ ዴል ሬይ የግማሽ ፍጻሜውን የአትሌቲኮ ማድሪድን ታሪክ ማሰብ ብቻ ነው፣ አሃ የሚጠበቅበት። ያኔ አስቀድሞ ገና በመጀመሪያዎቹ ላይ መልሶ አትሌቲኮ ሁለት ግቦችን አስቆጥሮ አራት ለአራት አለቀ። ተመሳሳይ ነው ባህሪ ያላቸው ቡሮች ናቸው፣ አትሌቲኮ ማድሪድና ኢንተር ሚላን ዘንድሮ በመከላከሉ ያላቸው ጥራት በተወሰነ መልኩ ልዩነት ቢኖረውም ግን ተመሳሳይነት የጨዋታ ዘይቤ ያላቸው ቡድኖች ናቸው እና አትሌቲኮ ማድሪድ ያሳይቶን የነበረው ግብ አስቆጣሪነት ባርሴሎና ያላቸውን አጋጣሚዎች አሌሳንድሮ ባስቶኒ እጅግ በጣም አስደናቂ ነው። ወደ 7379 ኦኬ ያላችሁ እየተመዘገባችሁ ገምጡ፣ የካርድ ስጦቱ አግኙ። 7379 ኦኬ በክብር አብረን ቆይታ እያደረገ የሚያገኙቸውን አጋጣሚዎች ወደ ግብነት የሚቀየሩበት መንገድ አስደናቂ ነው። ዋው! በዛ ላይ የማዕዘን ምቱን ያገኙበት መንገድ በፈጣን የመልስ ሮራ ነው። አሊሳንድሮ ባስቶኒ ነው ያስጀመረው። ዲማርኩ ፈጣን ሩጫን ያደረገው። ከዛ በኋላ የማዕዘን ምቱን ወደ ግብነት የቀየሩበት መንገድ እጅግ በጣም አስደናቂ ነው። ወደ 7379 ኦኬ ያላችሁ እየተመዘገባችሁ፣ ገምቱ፣ የካርድ ስጦታ አግኙ። 7379 ኦኬ በክብር አብረን ቆይታ እያደረግን

ወይም ደግሞ ዘካሪያስ መልሶ በአውሮፓ ውድድሮች ምንም ዋንጫ በአውሮፓ ውድድሮች ምንም ዋንጫ ማል ነበር እንዲሳሳት ያሚኒ አማል ነበር ያደረገው ነበር እግር ኳሱን አቋርጠዋል። ሰላሳ ሰባተኛው ደቂቃ ሊደርስ አስር ቁጥር ወደ መሃል ሜዳ ድሮፕ ሲያደርግ ትመለከተዋለ። እሱን ሚና ዘንድሮ ለመገደብ በጣም አስቸጋሪ ነው። በሚፈልግበት ሆነ የገለጸ ይገኛል እንዳልከው እየሆነ ነው። ታዲያ ይመስላሉ ለዜሮ ተመሩ። ኢንተር ሚላን በተቃራኒ ጫና ውስጥ እየወደቀ የሚ ውድድር አመቱ ላይ በተለያዩ ጨዋቶች ላይ አስመልክተውናል። ዶርቱም ወንድ ላይ ያስቆጠሩትን ግብ ኳስ ይጣላል። ቀርቦ የሚገኘው እዚህ አይነት እንቅስቃሴዎችን ከዚህ መለሱበት መንገድ ይመስላል። ጫና ውስጥ ነው ያሉት ጨዋታ ነግዷል ፌራን ቶሬዝ በነገ አዳጊው አዳጊው ፌራን ቶሬዝ ጋርሲያ ወደ 19 ከፍ ማድረግ ይችላል። ወደ ሁለቱን ፓሽ እሱ ያቀርባለን ዛሬ ስንተኛ የባርሰሎና ጨዋቶ ሚዲያ በአማርኛም በእንግሊዝኛም ሰርች ቅኝት ሚዲያ ጎራ በማለት ሰባ ሶስት ሰባው ከማን ዩናይትድ ወደ እናንተ ኢንተር ሚላኖች ለበዱ ባይኖሩ በጣም የሚያብስልክ ዘይቱ የሚገባው ላሚኒ ያመል መልሶ መንጠቅ የቻሉት ግን ላሚኒ ያመል የሰጠው ኳስ ይመስላል ነበር፣ ግን ላውታሩ ያሰናገደ ነው የሚመስል ሆነ። በዛ ላይ ጭንቅላቱን ያዘው አዞሩበት ምናምን ይመስል አስቆጠረ ከኤድሰን ካቫኒ በኋላ በስድስት ተከታታይ የቻምፒዮንስ ሊግ ጨዋታዎች ላይ ግብ በማስቆጠር ሁለተኛው ደቡብ አሜሪካዊ ተጫዋች ከደዋናን ከባርሴሎና ሁለት ለሁለት አስራ ሁለት ስቴሽኑ ያማል ሳጥን ውስጥ ላይ ላሚን ያማ እንቅስቃሴ ተመልሰዋል። ክቦርሲ ባይላይን ወጥተዋል። ባርሴሎናዎች ላሚን ያማል መጥቶለታል፣ እየመጣለት ነው ግን የዘገየ ነው የሚሉት አዲ አጥፋት የሚናማለ አጥፋት ተሰርተዋል እያደረገ ይገኛል። ወደ ዩትዩብ ቻናላችን ሰርች ሰብስክራይብ በማድረግ መልሱን በማስቀመጥ አመታቸው በአውሮፓ ቻምፒዮንስ ሊግ ክርስቲያኖ ሮናልዶ በ17 ዓመቱ 19 ጨዋታ አድርጓል። አምስት ግብና አራት አሲስት ማድረግ ችሏል። ሌኖን መሲ ዝንም አሲስ አላደረገም። ላሚን ያማል ባስ ብቻ አይደለም ጨዋቶች 100 ነው 22ኛ ግቡን አስቆጥሯል። ዛሬ ክብረቱና ክብረ አምነው ኢስቶዲ ሊስ ኦሎምፒክ የመጀመሪያ አጋማሽ ክላሲክ በነበረው ጨዋታ ቱራምና ደንዝል ደንፍሪስ ባስቆጠሯቸው ግሞ ወደ ጨዋታው ተመልሶ በላዞ ሁለት ለሁለት በሆነ ውጤት ወደ መልበሻ ክፍል አምርተዋል። ከረፍት መልስ ምን ሊያሳዩን ይችላሉ? ይጠበቃል ሀሳብ ሴቶቻችሁን ጻፉልን። የጨዋታ ግምቱ 379 ላይ ኦኬ ብሎ መመዝገብ ግምት ማስቀመጥ ተሸላሚ ያደርጋል። ማን ያሸንፋል? ባርሴሎና ወይስ ኢንተር ሚላን? ወደ 7379 በክብር ስፖንሰር አድርጎን ስሙል ግምቶቻችሁን አስቀምጡ፣ ተሸላሚ ትሆናላችሁ። ላሚን ያማል ዛሬ ደቂቃ ድረስ የሚቀጥል ይሆናል እኝት ሚዲያ በአማርኛም በእንግሊዝኛም ሰርች ሰብስክራይብ በማድረግ የገንዘብ ስጦታ አገኝ መጣ ይሆናል። ዛሬ እጅግ አስደናቂውን ጨዋታ አራት ግቦች ተቆጥረውበት ሁለት እዚህ በኋላ ስለ ጤናውና ስለ ውበቶ የሚጠብቁበት ጠቃሚ ምክሮች አሁን ላይ ውበትንም የውበት አጠባበቅ መረጃዎች በፍጥነት ከሰባ ሶስት ተላላፊ ስላልሆኑ በሽታዎች ስለ መጀመሪያ ህክምና ልክ ከሰባ ሶስት ሰባ ዘጠኝ ኦኬ በፍጥነት ያገኛል።

ን 39 ላይ ኦኬ በማለት በመመዘን አልሞኒ ከልብ አድርገን አርማጮቻችን እናመሰግናለን አርማጮቻችን በጠቅላላ እናመሰግናለን። ዛሬ ላሚን ያማል ስንተኛ የባርሰሎና ጨዋታውን እያከናወነ ይገኛል? መልሱን አስቀምጡልን። ላሚን ያማል ስንተኛ የባርሰሎና ጨዋታውን ቅኝቶች እንዴት ነው? ሰጥተውናል የአድማጭ ቀድም መሰለ ባርሴሎና ኢንተርን አራት ለሶስት ያሸንፋል። ሻርዴ ሻርዴ ነኝ ከጨንጫ ብሎናል። ሻርዴ ከጨንጫ እንኳን ደህና መጣ ብለን ፎርማ ነኝ ከይርጋ አለም ማርቲኔሊ መልፈስ ፈስን ተመልክተን ነበረ። ዛሬ ደግሞ ሁለቱ ዩስ ሊግ ሰላሳ ሰባት ግቦችን ያስቆጠረ መሪ ያዘው የስፔኑ የሃንስ ፍሊክ ጦር ባርሴሎና ከጣሊያኑ የሲሞኔ ኢንዛጌ ሰራይት ከኢንተሩንም በቀላሉ እጅ ይሰጣሉ ብዬ አላምንም ላሚኒ ያስመለክቱኛል ብዬ አስባለሁ ሲል መልእክቱን አለ። አጠቃላይ መበላ ደቂቃ የሚታገስ አሰልጣኝ የትም ስለማይገኝ ፉክክሩ የማህል ሜዳ የበላይነት መቆጣጠር ስለነበር፣ በተረፈ አሰልጣኙ ባለው ጠባብ ስኳድ ለዚህ መድረሱም የማይቀለበስ አይደለም። ዛሬ ግን ያለ ጥርጥር አዝናኝ ጨዋታ እንመለከታለን። አዲሱ ሙላቱ ከወንደ ገነት አሩማ ቀበሌ መልእክቱን አድርሶልናል። ሰላም ሰላቸው ምርጡን አጓጊውን ጨዋታ ልታስደምጡ በመምጣታችሁ እና አድናቂያችሁ መምህር አብድረህማን አወቶች ሰላማችሁ ብዝት ይበል። ምንም ባታምንም ከ አስራ ስምንት ጓደኞች ጋር ቅኝት አድርገን እየተከታተላችሁ መርዘንለታል። ለስምንት አራት ቢጨምር ሰላም ታዴና ባለረ የሚል ግምቱን አድርሶናል። ቅኝት በኳስ ሜዳ ውስጤ ነው። ታዴና ርነኝ ዘለቀ ቢላ የዙትር አድማጫችሁ ከደቡብ ኢትዮጵያ ሰላም ሰላም፣ ቅኝቶች እንዴት አመሻችሁ? ሰላማችሁ። ይህ ባርሳ ያሸንፋል፣ ባርሳ ውስጤ ነው። ና እናረሳለን ግን መልእክቱን እንደምን አመሻችሁ በእናንተ ድምጽ የሚያዘኝ ከደቡብ ወሎ ልጓሟ ፈር ፍቅረ ማርያም፣ ሙከረም፣ ዘካሪያስ፣ ቢኒያም፣ ሰልሀዲን፣ ሰለሞን፣ አብዱ፣ አብዲ፣ አዲስ በጣም በርከት ያሉ አድማጮቻችን በፌስቡክ ገጻችን ላይ ሀሳብ አስተያየቶቻችን ለማንሳት ሞክረናል። በየጨዋታው መሀልም የእናንተ ባሳብ አስተያየት መልሰን ለማድረስ ጥረት እናደርጋለን። ግን ለድጋፎቻችሁ በጠቅላላ ከልብ አድርገን እናመሰግናል። በጣም እናመሰግናለን። የሰዓቱ ወጃ ና የሰባ ሦስት ሰባ ዘጠኝ ኦኬ ብላችሁ ተማችንን መልእክት አድምጠን በድጋሚ ለኢትዮጵያውያን በዋዛ የሚባክን እንተጋለን። ከዚህ በኋላ ስለ ጤናውና ስለ ውበቶ መጨነቅ ቀረ። 7379 ኦኬ በቤት ውስጥ በቀላሉ ውበቶን የሚጠብቁ ሁሉንም የውበት አጠባብቅ መረጃዎች ተላላፊ ስለሆኑና ተላላፊ ስላልሆኑ በሽትር በጠየቁት ልክ ከሰባ ሁለትን ይጫኑ። አገልግሎቱን ሲጠቀም 7379 ኦኬ ቅኝት አስፖርት ትምህርት የምትላልቅ ክብራትና ክብራን ቅኝት ሀያ ሀያ አራት ሀያ አምስት የውድድር ዓመት ሁለተኛው አጋማሽን የበለጠ እንድንናፍቅ ያደረገ የመጀመሪያ አጋማሽ ተመልክተናል። ሰባ ሶስት ሰባ ዘጠኝ ላይ ኦኬ ያላችሁ እየተመዘገባችሁ ገምቱ፣ ኢንተር ሚላን ግምቶቻችሁን አስቀምጡ። ተማል ዛሬ ስንተኛ የባርሰሎና ጨዋታውን ያማልን በመመለስ ብቻ የትናንት አሸናፊዎችን እንጥቀስ። ትናንት እንግዲህ ለበርካታ አድማጮቻችን የካርድ ስጦታ ሰጥተናል በዜሮ ዘጠኝ አርባ ስድስት ሽላሚያችን ነው በ0 ውስጥ 86 ሦስት ሰባ ዘጠኝ ኦኬ 86 379 ኦኬ። ለትናንት አሸናፊዎቹ 31 እያለ ለትናንት አሸናፊዎቹ 31 እያለ የሚቀጥል ስልክ ቀድሞ የሚቀጥል ስልክ ደግሞ እስታዲ ኦሎምፒክ ሊስት ወደ 7379 ኦኬ፣ ያላችሁ እየተመዘገባችሁ ከምቱ የካርድ ስጦታ አገኙ። 7379 ኦኬ 79 ፈጣና ጎል ሁና ተቆጥራለች። በቅጣት ጨዋታው ቀጠለ። ጥርቆስ ሴክስ ቢሴክ አላገኘውም ኳሱን። ግብ ጠባቂው ኤሪክ ጋርሲያ ባርሰሎን ውስጥ ጋር ኳስ ይገኛል። ራፊኒያ ክነት ባርሰ ጋ ኳስ ይገኛል። ራፊኒ ክነት የሚጫወት ይሆናል። ባለፈው በኤል ክላሲኮ ላሚን ያማል ጥረገ ነው ጥረገ ነው ኳስ ወደ ውጭ እንዲወጣ አድርጎታል። እስከ 50 አህ ሉኳስ ወደ ውጭ እንዲወጣ አድርጎታል። እስከ 50 ነው መልሱ ነው አስቀምጡልን ነው ነው ሌላኛው ተቀይሮ የሚገባ ተጫዋች ይመስለኛል እንደምንመለከተው ምናልባት

ኢንጎ ማርቲኒዝ ጉዳት ንጹህ ሆኖ በሚጫወትባቸው እንቅስቃሴዎች ውስጥ እንደ ዊንገር ጉዳት ንጹህ ሆኖ በሚጫወትባቸው እንቅስቃሴዎች ውስጥ እንደ ዊንገር ከላካይ የሆኑ ባልዴ ከራፊና ጀርባ እየሮጠ የማቀበያ እና የመሮጫ አማራጮችን ይፈጥርለታል ማለት ነው አማራጮችን ይፈጥርለታል ማለት ነው ተጫዋቾችንም የመቀነሻ አደሎችን ይፈጥርለታል ማለት ነው። እና አሁን ተጠግቶ ኢንጎ ማርቲኒዝ ተመልክቼዋለሁ፣ ግን ጥራቱ በጣም ዝቅ ያለ ነው ራፊኒያ በጣም ዝቅ ያለ ነው ራፊኒያ በነገራችን ላይ የጎል ተሳትፎ በማድረግ የሌኖል መሲን ሪከርድ መስበር ችሏል። የመጀመሪያው የባርሴሎና ተጫዋች ሆኗል። ከዚህ በፊት ሪከርዱ በሌኖል መሲ እጅ ስር ነበር ኳስ ታሪክ በአንድ የውድድር ስር ነበር ኳስ ታሪክ በአንድ የውድድር ዓመት በቻምፒዮንስ ሊጉ ስምንት አሲስት በማድረግ የባርሴሎና የምንጊዜም በአንድ ሲዝን ብዙ የቻምፒዮንስ ሊግ አንድ ሲዝን ብዙ የቻምፒዮንስ ሊግ ጎል ተሳትፎ ያደረገ ተጫዋች ሆኗል። በአውሮፓ ሻምፒዮንስ ሊጉ ታሪክም የመጀመ ማነው የታሪኩ መጀመ ማነው የታሪኩ ብዙ የጎል አስተዋጽኦ በማድረግ የታሪኩ ቀዳሚው ተጫዋችን ቀዳሚው ተጫዋችን በመሰኛው አውሮፓ ሻምፒዮንስ ሊግ በአንድ የውድድር ዓመት ብዙ የጎል አስተዋጽኦ በማድረግ የግብ አስተዋጽኦ በማድረግ የግብ አስተዋጽኦ በማድረግ ገበታል ማለት ከዚህ በኋላ አንድ የገበያ አስተዋጽኦ ማድረግ የሚችል ኮ ታሪክ ገበታል ማለት አንድ ታሪክ ላይ ደርሰናል። 55ኛው ደቂቃ ላይ ጥያቄውን እንጠይቃቸዋለን፣ ተዘጋጁ። ላሚን ያማል ዛሬ አንድ መቶኛ ጨዋታውን እያደረገ ይገኛል። አንድ መቶ ብላችሁ የመለሳችሁ ስጠብቀው የነበረ ቅያሬ ነው። ደጋግመህ እያነሰው ነበር። እንዲሁም ካርሎስ ኦጎስቶን እንጠብቀው ወይ እያልኩ ነበር። እኔ በጊዜ ቅያሬ ነው ተመልክቼ ነበረ ዲማርኩን የሆነበት ማለት ይቻላል። ታዲያ ቅሸቱን የሆነበት ምክንያት ወሮ እንኳን በምን ያለ የሆነበት ማለት ይቻላል። ታዲያ ቅሸቱን የሆነበት ምክንያት ወሮ እንኳን በምን ያለ ደረጃ ላሚን ያማል አሳብ እንዳጣበት መንገድ ጥያቄውን እንጠይቅ ወደ ዩቲዩብ ቻናላችን

በነገራችን ላይ መምጣት የቻለው እስከ ኤል ክላሲኮ ጨዋታ በጣም ያዝናና አስተያየት ነበር የሰጠው። ታዲ በወጣ ሀሳብ የመጣልኝ ሙዝ ልጦ የመብላት ያህል ነው። ማርትኔስ ታርቢን ቢጫ ካርድ መሰው አለ። በፈረስታችሁ ብቻ ነው የቀጫው። ሚኪታሪያን እና ፔሪ ከጠበቀው አንግ ፔሪን ከጠበቀው አንግ በማስቀመጥ ውጭ አማራጭ የነበረው አይመስልም ታዲ ሌላ መልኩ የሚመሳሰልብኝ ተጫዋች ነው ከቡሩኖ ፈርናንድስ ጋር ታዲቻን። አው ቱርካዊ ኢንተርናሽናል ለኤሲ ሚላን ተጫውቷል ከዚህ በፊት እንደ ካህዲ ነው የሚያዩት። ኤሲ ሚላን አንደኛ ለደረጃቸው ነው መፈረም የቻሉ ሁለተኛ ደግሞ ብዙ ኤክስፔክት ያደረጉበት ተጫዋች ተጫዋች ነበር ታዲ። አና እኔ ብዙ ቦታ የሰጠው ነው ኤሲ ሚላን ደጋፊ እንደዚያ ነው የሚመለከተው። ይደርሰናል ሁለት ለሁለት ውጤት ላሚን ያማል በቀይ አቅጣጫ ሳጥኑ ላይ

ስድስት ሙከራ ሁለት ብረታጫ ላይ ትሎምራዊ ትይቶ ነው። ዱምፍሪስ አሁን አሁን በአስደናቂ ሁኔታ ዳነ። በጁ ነው አለ ጥያቄ እየጠየቀ ነው።

ኢንተር ሚላን ላይ ማድረግ የቻሉት ኢንተር ሚላን ይበልጥ ጫና ውስጥ ሊገባ አስመልክቶናል። ኢንተር ግን ባርሴሎና አይነት ቡድን እንደሆነ እየተመለከትን ነው የምንገኘው። ዛሬም ባርሴሎና ላይ ሶስተኛ ቆሞ የነበረው ዳኒ ኦልሞ ያደረገው ደካማ የረዳነው ነው ብዬ አላሰብም። እሱ ይመስለኛል። አይ ቲንክ ባርሴሎና በጣም ፓሽኔት የሆነ ተጫዋች አሳይቷል። ሰባ ሶስት ሰባ ዘጠኝ ላይ ኦኬ ያላችሁት፣ ኦኬ ብሎ መዝገብ ግምት ማስቀመጥ ተሸላሚ ያደርጋላችሁ ቅኝት

ስሙም የት ነበርክ ነበርክ ነው። መቶ ፐርሰንት እርግጠኛ ነኝ ሻምፒዮንስ ሊግ የሻምፒዮንስ ሊግ ዋው ዋት ኤ ጌም። ከረፍት በኋላ ባርሴሎና ሶስት ግብ አስቆጥሮ ጨዋታው አምስት ለሁለት ያልቃል ያሉን ዳኒ ፋ ናቸው። አሁንም ጥሩ ኳስ ሁሉ ሁሉ ታዴ ኤሪክ ጋርሲያ ኳሱን ከተከላካዮች ለማራቅ ድናቂ ነበር። ያልሶመ ሌላ ግብ ማስቆጠር ያገኘ ራፊኒያ ኳሱን አግኝተዋል። ክላላችን ጎራ በሉ ቅኝስ ሚዲያን ሰብስክራይብ እያደረጋት ነው። ኢጎ ማርቲኔዝ አሻማ አሻሻሞ ኳስ ፈርሚን ሎፔዝ ኳሱን ኮንትሮል ማድረግ አልቻለም። ኳስ ወደ ውጭ ወጥቷል። የመልስ ሮራ ለኢንተር ሚላን ቱ ማጣጫ